ሙቢ ዛሬ በጣም ነው ያሳዘነኝ፣ አንጀቴን የበላው ማለት ነው። እንግዲህ በስተመጨረሻም ስለሚወራው ነገር አጠቃላይ ስለተመልካችም ስለና አብሬሽ ስለነሩታም ስለሌሎችም እንግዲህ አብረው ስለማይሰሩበት ምክንያት ያለውን ነገር እውነታውን ተናግሯል ማለት ነው። በጣም ልብ የሚነካ ንግግር ነው የተናገረውና እንግዲህ ሙቢን ታቅቷላችሁ ሁላችሁም ዩቲዩብን አንድ ብለን እንድናይ እንድንወደው በደንብ በቃ ጉጉት ኑሮን ዩትዩብን ለማየት የቻልነው በሙቢ ምክንያት ነው ብዬ ነው የማስበው። በእውነት ነው የምላችሁ። በጣም ዩትዩቡን ያሟሟቀው ልበ ቀናው፣ በጣም አስተዋዩ፣ በጣም አሰቂኙ፣ በጣም በቃ ቁም ነገረኛው፣ ጥሩ መካሪ፣ ቀና አስተሳሰብ ያለው ቀና ልብ ያለው በቃ እንዴት ልበላችሁ ትክክለኛ ኢትዮጵያዊ ማለት ሙቢ ነውና። ብዙ ነገሮችን አሳልፏል። በተለይ ደግሞ ለአብረሽ እና ለሩታ የፍቅር ህይወት ወይም ደግሞ ደስታቸው እዚህ ድረስ እንዲደርስ ወይም ደግሞ ዋና መነሻው እሱ ነው። በጣም ለነ ሩታና አብረሽ ፍቅር በጣም ዋጋ የከፈለ ሰው ነው። ሲያለቅሶ አልቅሶ፣ ሲያጠፉ መክሮ፣ በጣም ብዙ ነገሮችን ብዙ መንገዶችን ብዙ ጊዜያቶችን አብሮ ያሳለፈ ልጅ ነበር እና እንደ ድንገት እንግዲህ እያለ እያለ እያለ ከነአብረሽ ከሩታ ጋር እየራቀ ሄደ። እንዲሁም ደግሞ ከሌሎች ጋርም እየተራራቀ መጣ መጀመሪያ አብሬሽ ሩታ ሙቢ ኤፍሬም ሀይሚ ነበሩ። እየተበታተኑ ሁሉም የየራሳቸውን እየሰሩ መጡ ማለት ነው። ሁሉም እያደጉ ሁሉም ከፍ እያሉ ሁሉም ደግሞ ብዙ ሰዎች ከፍ እያደረጓቸው መጡ እና ሙቢ ደግሞ በጣም የዋህ ሰው ነው። ለሰው ለሰው ሲል እሱ ብቻውን እንግዲህ እየቀረ እየቀረ እየቀረ መጣ እና ብዙ ሰዎቹ እንግዲህ እንደራቁትና ብቸኛ ሰው እንደሆነ ማንም የለኝ ብሎ ሱስ ውስጥ ሁሉ እስከ መግባት ትክክለኛ ቪዲዮ በፊት ሽሻ እያጨሰ ምናምን እየቃመ ምናምን ነገር እዚህ ጋር እያጨሰ ነበር እና ብቻ፣ ያ ነገር የሆነው ነገር እውነተኛ ና ትክክለኛ ነገር ነበር። ለምን በጣም በቃ የነበርኩበት ሁኔታ ላይ ብሏል። እና ብቻ ብዙ ነገሮችን እያለቀሰ እንባ እየተናነቀው ተናግሯል። ና በጣም ነው ያሳዘነኝ ከምነግራችሁ በላይ ና አብርሽም ትናንትና በዚህ ጉዳይ ላይ እንግዲህ ሙቬ፣ ሙቬ፣ ሙቬ እያሉ ነበር እያልን ነበር። እኔም በአጠቃላይ ለምን ይሄ ሙቬ መረሳት የሌለበት ሰው ነው። ምክንያቱም በደንብ እንዲታወቁ በደንብ ከፍ እንዲሉ በደንብ የፍቅር ጸንቶ እዚህ ዳር እንዲደርስ አብርሽ ሲያጠፋ እየተቆጣ የሩታ ፍቅር እንኳን እ አልቀበልሽም ብሏት፣ ይህንን ፍቅር ካልተቀበልክ በቃ የምትወድ ልጅ እስከ መጨረሻው አጣ ህይወት በቃ ከባድ ነው የሚሆነው ብሎ የመጨረሻ ውሳኔውን ዋስና ጥላው ልትሄድ ስትል ራሱ ያስመለሳት፣ ከመኪና መኪና ውስጥ ገብታ በር ከፍታ እንድትወጣ አብርሽ ተከትሏት እንዲሄድ ያደረገው ሙቢ ነው። ስለዚህ ዛሬ ላይ ቀለበታችን፣ ሰርጋችን፣ እንደዚህ ትዳር ህይወት እያሉ ደስታቸውን ሲያመቻቹ ሲያስተካክሉ፣ ሙቤ መረሳት የለበትም እና ብዙዎቻችሁ ሙቤስ ሙቤስ እያላችሁ ስትጠይቁ ነበር እና ለዛም ምላሽ አብረሽ ሰጥቷል። በቀጥታ ስልክ ተደውሎለት ነበር። እዛው ላይብ ላይ እንዳለ ያለውን ነገር ተናግሯል ማለት ነው። ትንሽ ነገርም ቢሆን እንዳልተጣሉ እና መልካም ነገር እንዳለ ነው የተናገረው። ግን ደግሞ በጣም እንደተራራቁ ነው የሰማ ነው ብቻ። ግን እንዴት ልላችሁ ፈልጌ ነው አንዳንዴ ህይወት ከባድ ነው። ምክንያቱም የዋ ስትሆኑ በጣም ልበቀና ስትሆኑ ምናምን ብዙ ጉዳቶችን ታጠቀም በቃ ብዙ ነገሮች ይገጥሟቸዋል። ና ሙቢ እንግዲህ ለሰው ለሰው ሲል ራሱን እስከ ማጣት ደርሷል ማለቴ እኔ እንጃ ማደግ ያለበትን ያህል አይደለም ያደገው በጣም ተወዳጅ ነበር በጣም ንጹህ ልብ ያለው ሰው ማለት ሙቤ ነው ለእናቱ የሚያስብ ለጓደኞቹ በቃ ለተመልካች በጣም በቃ ዩቲዩቡን ዩቲዩብ እንዲባል ያደረገው ዩቲዩቡን በደንብ ጓጉተን ጠብቀን እንድና እያደረገን ሙቤ ነው ና ውለታውን መርሳት የለብንም እኔ ሁሌ የምናገራለሁ ሙቤን በጣም ነው የምወደው እና መልካም ልብ ያለው ሰው ነው እና ከፍቶኛል በጣም በቃ ማለት ረስታችሁኛል ትታችሁኛል ብዬ ነበረ ለካስ አላችሁ ከጎኔ፣ ለካስ ታስታውሱኛላችሁ ብሎ እንግዲህ ብዙ ነገሮችን የተናገረው አብርሽና ሩታንም እንግዲህ ያስቀየምኳችሁ ካለ ሚቅርታ አድርጉልኝ፣ እኔ እስከማውቀው ነገር ግን ምንም ያስቀየምኳችሁ ያስከፋዋችሁ ነገር የለም፣ የሰው ወሬ ገብቶብናል፣ በመሃላችን ሰው ገብቷል ነው እያለ የሚገኘውና ያ ሁሉ ብቻ ሳይሆን ከነ ሀሰን ጋርም ከነ ብሩክ ጋርም ሀይሚ ጋርም በጣም ቤስት ፍሬንዶች ነበሩ። በጣም የማይለያዩ በጣም የልብ ጓደኛ ማቾች ነበሩ። አሁን ላይ ግን ሁሉም የየራሱን እየሰራ፣ ሙቢ ወደኋላ ሆኗል። በእርግጥ እሱም እየሰራ ነው፣ ግን ማደግ ያለበትን ያህል ባያድግም ብቻ ግን በጤና ብቃ ደስተኛ ሆኖ በማየታችን ደስ ብሎናል። ሙቢ ዛሬ መልስ ወጥቶ በመስጣቱ ደስ ብሎናል። ተመልካችም ከምንም በላይ አስደሰተኝ እሱ ሙ ሙቢ ሙቢ ስትሉ በጣም ነው በቃ እኔ ልቤን ደስ ያለው። ለምን ወሳኝ ሰው ነው፣ ዋናው ሰው ነው። መረሳት አልነበረበትም እና አልተረሳም፣ አስታውሳችሁታል። አብርሽም ደግሞ አክብረኸው እኔ እንጃ የደስታ ተካፋይ ለማድረግ ስላሰብክ በጣም ደስ ብሎናል። ምላሽም ስለሰጠ ደስ ብሎናል። እና ህይወት ይቀጥላል። ሙቢ ደግሞ አለንልህ አይዞን በቻል ነው አቅም እንግዲህ መልካም ሰውነ ለእናት ትልቅ ህልም ያለ ሰውነ ለራስም ብዙ ህልሞች ብዙ እቅዶች ያሉ ሰውነ ና አዲስ አበባ መጥቼ ምንም አይነት ሰው አልነበረኝም፣ ሰው ያጣውበት ጊዜ ነበረ፣ በጣም የተከፋውበት ጊዜ ነበረ ብሏልና እውነት ነው ማለት አንዳንዴ ሰዎች ዙሪያችን ከበው ግን ደግሞ ብቸኛ እንሆናለንና ያ ነገር ደግሞ አልፎ ዛሬ ላይ ቆመ። ሰው ነው ትርፍ በቃ ሙቢ፣ ያ መልካምነት፣ ያ ደግ ሀሳብነት፣ ያ ጥሩ ለሰው አስተሳሰብ ነው። ዛሬ ላይ እንግዲህ ሰዎች እንዲወዱ፣ እንዲያስታውሱ የሆነው ያኔ ለአብረሽና ለሮታ መጥፎ ነገር ሰርተ አልፈ ቢሆን ወይ ደግሞ ሚዲያ ላይ በመጥፎ ነገር የምትታወቅ ሰው ብትሆን ኖሮ ዛሬ ተረስተ ነበር። ማንም ሰው ያስታውስህም ነበር፣ ማንም ሰው ስምህንም እስከነ መፈጠር ያስታውስህም ነበር። ግን ያኔ የሰራው ስራ ያኔ ያደረከው መልካም ነገር ያኔ ለአብርሽና ለሩታ የዋል ከውለታ ዛሬ ላይ ሰው እንዲያስታውስህ እንዲጠራ የታለ ብሎ እንዲፈልግህ አድርግሃልና ትርፉ ይሄ ነው። በቃ ለአንተ ይሄ ትልቅ ትርፍ ነው። በመልካምነት በየዋህነት ብዙ ሰዎች ቢጠቀሙብህም፣ ብዙ ሰዎች ቢያገሉህም፣ ብዙ ሰዎች አዙሪያ አጠገብ ባይሆኑም አሁን ላይ ግን ደግሞ ተመልካች ነው ትርፍ አለንልህ። የት ነ ብለን የጠየቅነኝ አለንልህ፣ እና ህዝብ ደግሞ ጥሩ ነገር ነው መልካም ነገር ነው። ሰው ይውደዳችሁ፣ የሰው መውደድ ይስጣችሁ። በእውነት ትልቅ በረከት ትልቅ መታደል ነው እና ሙቤን ደግሞ አስታውሳችሁ ዛሬ ላይ ስለጠየቃችሁት ሰዎች ለእናንተ ትልቅ ምስጋና አለኝ። ሙቤ እንግዲህ በጣም አዝኗል፣ ግን ደግሞ በጣም ደስተኛ ሆኗል። እንግዲህ ጓደኞቼም፣ የምታቆይ ሰዎች፣ የማውቃችሁ ሰዎች፣ በአጭሩ በአጠቃላይ ሁላችሁንም በምትፈልጉኝ ጊዜ ከማንኛውም ሰው ጎን ሆናለው፣ አለው አለውኝ። በፈለጋችሁኝ በጠራችሁ ጊዜ አለው። በማንም ሰው ቂም አልይዝም፣ ተንኮል ክፋት የሚባል ነገር የለኝም። ከዚህ በፊትም ከሰው አልንተራስም ብሏል። በአጭሩ አላህ ብቻ ነው ያለኝ ብሏልና እውነት ነው። ያመንከው ፈጣሪ ያመንከው አምላክ እንግዲህ መጨረሻን ያሳምርልህ። የእውነቴን ነው የምልህ። እሱ ይርዳ እሱ ይከተልህ። የሰው ልጅ ይመጣል ይሄዳል። የሚቀያየርበት ጊዜ ይኖራልና ደግሞ ደስታችን ሙሉ የሚሆነው ነገር ሙቢ እንደዚህ ስላየን ደስ ብሎናል። እንደዚህ ስላወራን ደስ ብሎናል። ቪዲዮም ወጣ አክብረህን መልስም ስለሰጠን እንወድሃለን። ጥሩ ነገር ነው። ግን ደግሞ ደስታችን ሙሉ የሚሆነው ከነ አብርሽና ከሩታ ጋር አንድ ላይ ተገናኝ። ሀይሚ አዲስ አበባ ተመልሳለች እንደምታውቁት። ከሀይሚ ጋርም ከብሩክ ጋርም ከቻልካ ከሀሰን ጋርም ተገናኝታችሁ በቪዲዮ መጣችሁ። ደግሞ አሁን ደግሞ ፕሮግራም አለ እንደሚታወቀው። እንግዲህ እግዚአብሔር ከፈቀደ አቅም ያለው ሰው ዱባይ መምጣት ይችላል፣ ግን አቅም የሌለው ሰው ማስገደድ አንችልም። ኑሮ ተወዷል እያለ ነበር አብርሽ እና ሙቤ ደግሞ ለምወደው ሰው ለማከብረው ሰው እንኳን አይደለም ዱባይ፣ የፈለገ ሀገሪውን ይሄዳለ ወይ ዋጋ ለመክፈል ዝግጁ ነኝ እያለ ነበር። እና የግድ ዱባይ ይሄድ አይደለም ሙቤ ማለት ነው። ምክንያቱም አንተ ለእናት ብዙ ምትረዳ ብዙ የምታግዝ ሰውን እንደ ሌሎቹ ከፍ አላልክም፣ በደምብ አላደግክም፣ በደንብ አልተለወጥክም። እና ገንዘብን ማጥፋት ማውጣት የለብን ብዬ ነው የማስበው እና እዚሁ ኢትዮጵያ ካል ፕሮግራም ተሳትፈ ጥሩ ጊዜያቶችን እንደምታሳልፉ ኤፍሬምም፣ ሀይሚም፣ አብርሽም ሩታም ተገናኝታችሁ ጥሩ ጊዜ እንደምታሳልፉ ተስፋ እናደርጋለንና ያ ጊዜ መጥቶ ደግሞ ሙሉ ቪዲዮ ለቃችሁልን ለማየት ያብቃል። ደስታችሁን ይመልስላችሁ። በችግር ጊዜ አብራችሁ፣ በአጣችሁ ጊዜ አብራችሁ የነበራችሁት ስታገኙ መለየት የለባችሁም መራራቅ የለባችሁም ብዬ ነው ማስበው እና ሙቤ እንግዲህ ብሎ ብሎ ብሎ ብሎ ነው ሲያቅተው እንግዲህ ወደ ከአዲስ አበባ ወደ ቡታጅራ የተመለሰው እና ብዙ ነገሮችን አሳልፏል። እንደነገርኳችሁ በየዋህነት ብዙ የምታጧቸው ነገሮች አላችሁ። ና ሙቤ ደግሞ ጤነኛ ሆነ ዛሬ ላይ ቆመን ስላየን ደስ ብሎናል። ያቺ መልካም ነገር ዛሬ ዋጋ ሆነ ተከፍሏልና ፈጣሪ ደስታን ሰላምን ያብዛው እላለሁኝ ማለት ነው። ብቻ እንግዲህ አላቅም አሳዝኖኛል። ውስጡ ብዙ ነገር ነበር። ብዙ እያወጣ እያወረደ የሚያብሰለስለው ነገር ነበር። የሆነ ጊዜም ከአሰን ጋር በጣም በከባዱ ተጣልተው ነበር ካስታወሳችሁ በጣም ብዙ ነገር እንደዚህ ብለኛ እንደዚህ ብለኛል እንደዚህ ያደርጋል እንደዚህ ሆናል ተባብለው እና አብራችሁ ስትኖሩ እኔ ቡታጅራዎችን በፍቅር ነው ማውቃቸው በመተሳሰብ በመረዳዳት ብቻ ልደጋ ይሉም ብቻ በቃ ከፍ ልበል አይሉም ተያይዘው በተለይ እኔ እንጃ አላውቅም እዚህ ታዋቂ የሆኑ ዩቲዩበሮች በደንብ ብዙ ሰዎችን ያገዙ የረዱ ሰዎች ናቸው ያሉትና አሁንም ያ እርዳታችሁ ያገዛችሁ የአንድነታችሁ ያፍቅራችሁ አይጥፋ ነው የምለው። ብዙ ነገሮች ሊጠፉ ይችላሉ፣ ግን ወዳጅነት ኬትም በቃ መቼም ሊገኝ አይችልም ተፈልጎ እና የድሮን የመሰለ ጓደኛ ነገር ደግሞ የለም። በችግራችሁ ጊዜ ባጣችሁ ባልነበራችሁ ጊዜ አብሯችሁ የነበረን ሰው ማራቅ የለባችሁም ስታገኙ ነው የምለው ብቻ። ግን የአብርሽና የሩታ ቀልበት ፕሮግራም እንግዲህ በዱባይ እንደሚሆን አብርሽ ተናግሯል ማለት ነው መሄድ የሚችሉ አቅም ያላቸው ሰዎች እንዲሄዱ፣ ማንኛውም ሰው መጥጦ ፕሮግራሙን መሳተፍ እንደሚችል እንግዲህ እየተናገረ ነው ማለት ነው። ሙቢ ደግሞ ያው እኔ የሆነ ጊዜ ላይ ስለ ብሩክም የሰማሁት ነገር ነበረ። አልዋሻችሁም፣ የሆነ ጊዜ ካስታወሳችሁ ቪዲዮ ሰርቼ ጅምር አድርጌ ትቼ ነበረ ገና ሀሰን እና ሙቢ ከመጣላታቸው ከመጨቃጨቃቸው በፊት የሆነ ጊዜ ላይ። አሁን ተታርቋል፣ ማሄ ያስታርቃቸዋለች የሆነ ጊዜ ሙቢን እና ሀሰንን። ግን ከዛ በፊት ስለ ከብሩክ ጋ የነበረው ነገር የሆነ ነገር የሆነ ፍንጭ ሰጥቻችሁ አልፍ ያለውና የሆነ ነገር ነበረ ከሱ ጋምና፣ ብቻ ከአብዛኞቹ ጋር ብዙ ውስጡ ሻክሮ ነበረ። ሙቤ ብዙ ከፍቶት ነበር። ብዙ በቃ ከሱ አልፎ እናትየዋ ራሱ በጣም ተከፍታ ነበር። የማልክዳችሁን ሐቅ ልንገራችሁ፣ እናትየዋ ራሱ የነበረውን ነገር አይታ ከዛ ደግሞ ድጋሚ ብቻውን ሲሆን፣ ብቸኛ ሲሆን አልቅ ሰው ላት ታውቃለች፣ በሙቤ የተነሳ ይህንን ኢንፎርሜሽን ሰምቻለሁና፣ ከባድ ጊዜን ያሳለፈው ሙቤ ግን ዞሮ ዞሮ ያ የዋህነቱ ያ መልካምነቱ ያ ቀና አስተሳሰቡ ያ መካሪነቱ ያ ደግ ልቡ ዛሬ ላይ ዋጋ እንዲከፈለው ፈጣሪ ለሱ ብሎ መጥሩ ሰውን እንዳዘጋጀለት በቃ የሚወደውን ሰው የሚያስታውሰውን ሰው እንደሰጠው ነው የተረዳሁት። እና አብርሽና ሩታም እንግዲህ መልካም የቀለበት ፕሮግራም ይሁንላችሁ። በአጭሩ ባለውለታችሁ ነው። ብዙ ነገሩ አድርጎላችኋል። መስመር ያስያዛችሁ እሱ ነው ያን ፍቅርም ራሱ እንዲቀበለው የገፋፋው ሩታ ያ ጊዜ ትተው ጥላው በቃ ደከም ሰለቼን ብላ ለምነው ለምነው እምቢ ብሏት ጥላው ልትሄድ የመጨረሻ ውሳኔን ውስና ስትሄድ አስታውሳለሁ። እኔ መኪና ከፍቶ አብርሽን ገፍትሮ እች ልጅ ከሄደች አታገኛት ድጋሚ አትመለስም ብሎ በቃ ገፋፍቶ ያስመለሳት፣ በቃ ከፈጣሪ የተላከላቸው ጥሩ ሰው ነው። ድልያቸው ነበር፣ ባጭ ባለውለታቸው ነው። አብርሽና ሩታን አንስተን ሙቤን መርሳት መተው አንችልም። ምክንያቱም ባለውለታቸው ስለሆነና ያ ጊዜ ደግሞ አልፎ አንተ የለፋበት የደከምክበት የመከርክበት ያለቀስክበት የተከስክበት የተጨነክበት ፍቅር ዛሬ ላይ ፍሬ አፍርቶ እንግዲህ ከጓደኝነት ከፍቅረኝነት አልፎ ወደ ቀለበት ፕሮግራም እንዲሁም ደግሞ ወደ ሰርግ ወደሚባለው ትዳር ወደሚባለው ነገር ሊገቡ ስለሆነ አንተም በዚህ ደስተኛ ትሆናለህ ብዬ አስባለሁ። እና ለአንተም ደግሞ እኔ እንጃ ተበልቶ ታይቶ የማይጠገብ በቃ የበረከት አመት የበረከት ሕይወት እንዲሆንልን ነው የምንመኝለህ። መልካም ነገር ሁሉ በሕይወት ይግጠም ሙቤ አምናለሁ። በጣም ንጹህ ልብ ያለ ደግ አስተሳሰብ ያለ ንጹህ ኢትዮጵያዊ በቃ በሃይማኖቱ በቃ በምክሩ ራሱ በጣም በቃ እኔ አላውቅም፣ የሙቤ እኔ አላውቅም፣ ሙቤን ምንም ምንም የምትጥሉለት ነገር የለም። በቃ በጣም ሰው ወዳጅ ነው፣ በጣም ሰው አክባሪ ነው፣ በሳም ለሰዎች የሚጨንቅ የሚያስብ ሰው ነው እና መልካም ነገር እመኝልሃለሁ። ሙቢ ደግሞ አይዞን አይክፋ፣ አለንለ ሁሌም ከጎንህ አለን። እኛ ረስተን አናቅ ምትረሳይሰው አይደለም።